ይሆናል ። እንዴት ነው የሸወድከኝ? ምን አደረኩኝ? መስቀልና ፎቶውን እንዴት ለተ ትልቅ ነገር እንደፈለጋችሁት ለምንድን ነው ያልነገርከኝ? እኔም አላወቅኩም ነበር። እኔ አወቅኩ ይለኛል። የአንተ መጫወት አሉ። ይቅርታ በጣም ተምቹ። እኔንም ሻውደውኛ አንተ። ይቅርታት በለኝ፣ እገልሃለሁ። እውነት ተምቹ በጣም በጣም ተደናግጠሻል እኮ። በቃ እንደውም ልሄድ እንዴ? ምን ሆነሻል ባዩሽ? ምን ሆንኩኝ እንዴ? የመጣሽው ደርሰሽ ለመመለስ ነው እንዴ? እኔ እንጃ፣ ለምን ነበር የመጣሁት? እስቲ ነይ ተረጋግተን ገብተን እንነጋገር። አይ ልሄድ፣ ግድ የለሽም ባዩሽ። ተረጋግተን እናውራ። ልቃቀኝ፣ ልሂድ። ቤት ነው የሚሻለው። እዚህ ድረስ መተሽ በደንብ ሳናውራ እንዴት ነው የምትሄጅ? መስፍን፣ በሩ ልቃቅልኝ። ምንድን ነው ያልሽው? በሩ ልቃቅልኝ አልኳት እንዴ። እኔ ያደግኩት በአባት እጅ ነው። የእናት እቅፍ ምን እንደሚመስል አላውቅም። እና እናንተ ደግሞ በተቃራኒ ያደጋችሁት በእናታችሁ እቅፍ ነው። ሀና፣ ምን እያልሽ ነው? እናት ብትከሳም ብትጠቁርም፣ መልካም ብትሆንም መጥፎ እናት ያው እናት ናት። ደግሞ እናት ካለው ሰው በላይ እድለኛ የለም። አሁን ግን ነገሩ የገባኝ መሰለኝ እኔ ምንም አልገባኝ። እንዴት ነው የማላለቅሰው? የእኔ አለም እናንተ ናችሁ። አይደለም አንድ ሀና፣ አለምን ሁሉ ልሰዋላችሁ ይችላሉ። አንቺ ያልገባሽ ይሄ ነው። ሀና ከአለም ትበልጣለች። ሀናን አይደለም የወለድ አንጀት ይቅርና እኛ ወጣቶቹ እንኳን የምንሰፈሰፍላት አይነት ልጅ ናት። ለምንድነው የምታሳዝኝ? ለምንድነው ሰራተኛ የማትነስ? ለምንድነው ወጣትነትን የምታስታውሽ? ለምንድነው ልናገርች ስላፊ የሚያያዝብን አልነበሩ። እትይ እኔ ምን አደረኩኝና ብቻ እሱ እንታዩ ሀኒዬ፣ አንቺ ግን በጣም የበሰልሽ ልጅ ነሽ። ሰው ሳይነግርሽ የሰውን ጭንቅላት የምትረጅ፣ ለሁሉ ነገር መፍትሄ ያለሽ፣ በጣም ነው የማመሰግነው። ሀና፣ አንቺ ወደ ቤት ስለመጣሽ አመሰግንሻለሁ። አታውቅሽኛው እንደ እቴ። ደህና ነሽ አይደል? እኔ ደህና ነኝ። እንዴት ነሻ? ንይ እግዚአብሔር ይመስገን። እኔ ምርመራው በስተመጨረሻም እንግዲህ ውጤቱ ታውቋል። የወይዘሮ ሜላትና እንዲሁም ደግሞ የመስፍኔ ልጅ የሆነችው ሀና ሳትሆን እንግዲህ በምርመራው እርግብ ነሽ በማለት እንግዲህ ውጤትን አሳውቀዋል። ሀና እጅግ በጣም ነበር የተጎዳቸው፣ ምክንያቱም እሷ እንደምትሆን እርግጠኛ ስለሆነች ምክንያቱም ፎቶዋና እንዲሁም ደግሞ መስቀሏ ቢሰረቅም የእሷ የሆነ የቤተሰቦቹን ፈልጋ የምታገኝባት ነገሮች ቢሰረቁም ግን ደግሞ በትክክለኛው ከሄደ በደን የምርመረው የእነሱ ልጅ እሆናለሁ የሚል ሙሉ ሀሳብ ነበራት። እንዲሁም ደግሞ ያለውን ወይዘሮን የወይዘሮ አልማዝ ቁጩን እንዲሁም ደግሞ ሐሰተኛ ነሽ፣ ለገንዘብ ብለሽ ነው የሚለውን ሐሳብ ሁሉ በዚህ እዘጋለሁ ብላ አስባ ነበረ፣ ግን ደግሞ እንዳሰበችው አልተሳካለትም። የደን ምርመራውንም አሁን ላይ ቀይረው እንግዲህ የሀናን ውጤት አሳልፈው ለርግብ ሰጥተዋቸዋል ሰላም ጤና ይስጥልኝ እንዴት ናችሁ ደህና ናችሁ ወይ የቻናሌ ተከታታዮች ቤተሰቦች በያላችሁበት ሰላማችሁ ይብዛልኝ ለቤቴ አዲስ የሆናችሁ የደውል ምልክቱን በመጫን ቤተሰብ ሆኖ ነባሩ ቤተሰቦችም ስለምታበረታቱኝ አብራችሁ ስላላችሁ እጅግ በጣም አመሰግናለሁ እንግዲህ ተወዳጁ የሆነው ኖላዊ ተከታታይ ድራማ በክፍል አምሳ ፓርት ላይ እንግዲህ የዲኤንኤው ምርመራ በስተመጨረሻ እንግዲህ ታውቋል። እንግዲህ እርግብ ነች የወይዘሮ ሜላት ልጅ የሆነችው። በማስረጃው እንግዲህ እሷን አድርገዋል። ይህም እንግዲህ ስህተት ስለፈጠሩ ነው ይሄን ነገር ያደረጉት እንግዲህ ዶክተሩ ግን ተገዶ እንዳደረገው እንዲሁም ደግሞ በሚወዳት በሚያፈቅዳት በሚያፈቅራት ፍቅረኛ በኩል ስለመጡበት ብቻ ግን ይህን ደኒ ምርመራ ለመቀየር ወስኗል። ከፊትም እንግዲህ ስለ ሀና ያለው ጉዳይ ሲጨነቅ አይተነዋል። ግን ደግሞ እንዴት ሆና ጠንካራ ሁና ይፍን የህክምና ባለሙያ ሆና እሰው ቤት እንኳን ገብታ እየሰራች እንግዲህ አባቷን እንደምታሳክም ይህ ሁሉ ጥንካሬዋን አይቶ በጣም ተገርሞ ነበረ። ስላስገደዱት አሁን ላይ ግን እንግዲህ ይህን ስህተት ሰርቷል። አብሮ ተባብሮ አድርጎታል ማለት ነው እንግዲህ የኖላዊ ወይ የአባቷ የሀና አባትም የህክምና እንትን ብር እንደዚህ የጨመረው እነሱ ናቸው። እንደዚህ እንዲጨምር ያደረጉት ምክንያቱም እሷ ስለምትከፍል የግድ እንደዛ መሆን አለበት በሚል ነው። እንግዲህ ዶክተሩን የግድ ያስገደዱት ማለት ነው። ዜሮ ባዩሽ እና አብረዋት የሚሰሩ እንግዲህ እንደ እሷ ስህተትን የሚሰሩ አብረዋት ያሉት ይህን ስህተት እንግዲህ እየሰሩ ይገኛሉ። አሁን ላይ ለሀና ማን ሊደርስላት ይችላል? ማንስ አብረዋት ከጎኗ ሊሆን ይችላል የሚለውን ነገር እውነት እንግዲህ ሊያወጡት ይችላሉ። ተምቹ እንግዲህ ስለተመለሰ እጅግ በጣም ደስ ብሎናል። ተምቹ አሁን ላይ ስለ ሀና ጉዳይ ሰምቷል እንዲሁም ደግሞ የኖላዊ ልጅ እንዳልሆነችም ግን ደግሞ ኖላዊ እንደ ልጅ ተንከባክቦ እንዳሳደጋትና ወላጆቿ ግን ሌላ እንደሆኑ እንግዲህ ያው አሴር ነግሮታል። ስለዚህ የእሷ ፎቶና እንዲሁም ደግሞ መስቀሏ የጠፍቶባት ሌላ ሰው ሰርቋት፣ እንግዲህ የእሷን ቤተሰብ ሌላ ሰው ወስዶባታል። አሁን ደግሞ የደኔ ምርመራ አድርገው ነበረ። የደኔ ምርመራውም የሀና ሳይሆን የልጅቷ ሁኗል። እና በዚህ የተነሳ ነው ከእሷ ጋር ሳወራ የነበረው፣ በማለት እንግዲህ ለተምቹ አውርቶታል። ተምቹ እጅግ በጣም ነበር የተበሳጨው። ከአሴር ጋር እያወራ በነበረበት ሰዓት ወይኔ፣ ምን ጉድ ነው? ምንድን ነው ያደረኩት? በማለት እንግዲህ ተሎ ወጥቶ ሂዷል። ልክ እንደ ወጣም ፎቶውን ሰርቆ ለሰጠው ልጅ ደውሎት ደውሎለት ነበር። መገናኘት አለብን ብሎት ተገናኝተው እንግዲህ ስለ እውነቱ ማለት ነው እንዴት እንደቀላል ነገር ይሄንን የመሰለ ነገር እንዴት እንደዚህ ታደርገኛለህ? በማለት እንደውም ምንትን ብሎታል። ምክንያቱም የልጅቷ ህይወት እስከሆነ ድረስ ቤተሰቦቿን ትልቅ ነገር ነው ያሳጣት ማለት ነው። እና በጣም ትልቅ ነገር እስካሳጣት ድረስ እሱ ራሱ እጅግ በጣም ነው እየተናደደው። በእሱ ምክንያት ቤተሰቦቿን እንድታጣ ወይንም ደግሞ እንዳታገኝ ስላደረገ ባደረገው ነገር እጅግ በጣም እየተጸጸተ ይገኛል። በዛ ላይ ደግሞ ሰዎችን አሁን ላይ ማግኘት እፈልጋለሁ ታሳየኛለህ ሲለው ነበር ጓደኛውን። የግድ ነው እነሱን ማግኘት አለብን፣ የልጅቷ ነገር ሁሉ መመለስ መቻል አለበት እያለ ነው ተምቹ። ያው ልጁ ደግሞ ሰዎቹ በጣም ተደራጅተው ነው የሚሰሩት፣ እና ከባድ ነው፣ ለህይወት ራሱ ያሰጋሉ ሲል እንግዲህ ጓደኛው መልሶለታል። ምን ያንቦቀቡቀሃል ወንድ አይደለህ ወይ? በማለት እንግዲህ ያው ተምቹ እንደማይለቃቸው እንግዲህ ሲናገር ነበር። ተምቹ ለአሴር ከነገረው እንግዲህ ከአሴር ጋር ሁኖ አብረው የሃናን እውነታ ያወጣል። በእርግጠኝነት ቆይቶም ቢሆን ያው አሴር ይሰማል ብዬ አስባለሁ። እንግዲህ ተምቹ ባደረገው ነገር በሰረው ነገር የእሷን ፎቶና መስቀል በሰረቀው ነገር እንግዲህ አሴር እጅግ በጣም ይበሳጭበታል፣ ይናደድበታል። ሁሉም ግን አብረው የእሷን ነገር እንደሚያወጡት እንደሚያስተካክሉት ተስፋ እናደርጋለን። ሌላው እንግዲህ የሃና አያት የሆነችው የወይዘሮ ሜላት እናት እንግዲህ ሃና ነበረችን ወደ ልጇ ያሰበችው ወይንም ደግሞ ሀሴት የልጅነቷ የኔ ልጅ ራሷ ሀና ነች ብላ ነበር ያሰበችው። ግን ደግሞ በደኔ ምርመረው ውጤት እርግብ ስለሆነች እጅግ በጣም ተበሳሽተዋል። እንዲሁም ደግሞ ሀናንም ለማረጋጋትም ሞክረዋል። ምክንያቱም አይዞሽ ለተፈጠረው ነገር ምንም አይሰማሽ በዚያ ላይ አባችን እግዚአብሔር እየማረው በማለት እንግዲህ ስለ ኖላዊም ስትናገር ነበረ። ሜላት እናት እንግዲህ ከወይዘሮ ሜላት ቤት ወጣ ወደ ራሷ ቤት ሄዳለች። ምክንያቱም አሁን ላይ እርግብ ስለሆነች የወይዘሮ ሜላት ልጅ። ስለዚህ አይንሽን ግልጥ አድርገሽ ስለ እርግብ አንድ ጊዜ ማየት አለብሽ በማለት እንግዲህ ስትናገራት ነበር። ወይዘሮ ሜላትም እንግዲህ ስለ ልጄ ምንም ነገር እንድትናገሬ አልፈልግም እማዬ። በቃ በደኔ ምርመራው ውጤቱን አይተናል። በቃ የኔ ልጅ የሆነችው እሷ ነች። ስለዚህ አምነሽ መቀበል አለብሽ። ለምንስ እንደዚህ አይነት ቃላቶችን ከፊት ለፊቷ ትናገሪያለሽ? ከዚህ በኋላ ልጅን እንድትናገሪያት አልፈልግም በማለት እንግዲህ ስትናገር ነበር። እሷ እኔ ምንም እርግብ ምንም አሴት አትመስለኝም። ሀሴት የምትመስለኝና ትክክለኛ ልጅ የኔ ሀናነች በማለት እንግዲህ ስትናገር ነበር። እና እሷ ከሌለች እኔ ከዚህ ቤት መኖርም አልፈልግም። በቃ የደኔ ምርምረውን ብቻ ነበር የምጠብቀው እሱም ሞቱ አይቼዋለሁኝ። ከዚህ በኋላ እዚህ መሄድ አለብኝ፣ በማለት እንግዲህ የወይዘሮ ሜላት እናት ተነስተው እንግዲህ ሊወጡ ብለዋል። በዛ ላይ እርግብ እጅግ በጣም ትናፍቅኛለሽ፣ አያቴ፣ ለምንድን ነው የምትሄጂው? ለምንስ ከኛ ጋር አትኖርም? እያለች እንግዲህ ስታስመስል ነበር። ከወይዘሮ ባዩሽ ጋር ግን እስከ መቼ ነው ለምን መቼ ነው የምትወጣልን ከቤት የምትሄድልን? እያለች እኮ ስታማት ነበረ። እንግዲህ የወይዘሮ ባዩሽና የእርግብ ነገር አሁን ላይ ተሳክቶላቸዋል። ግን ደግሞ የነዚህ ሰዎች መጨረሻ እጅግ በጣም በጣም ይናፍቀኛል። የሁለታቸው በተለይ የወይዘሮ ባዩሽ ማለት ነው። እች እንኳን ገና ወጣት ነች። እሰው እንዳላት ነው የምትጓዘው። ግን ወይዘሮ ባዩሽ ስንት ነገር ከወይዘሮ ሜላት ጋር አሳልፈው የራሷ ጓደኛ በስተት ልጇን ትታ ልጇ ያልሆነችውን ልጅሽ ነች በማለት አስት መረጃ ሰታ ወደዛ ቤት አስገብታ እንደገና ደግሞ የወይዘሮ ሜላትን የሆነ ነገር ሁሉ ለመውሰድና ለራሷ በማድረግ እንግዲህ እያደረገች ትገኛለች ማለት ነው። እና ይሄ ተንከሴ ስረዋ የሚገለጥበት ፓርት እጅግ በጣም ይናፍቀኛል። በዚያ ላይ ደግሞ ወይዘሮ ሜላት ማለት ነው እኛ በኋላ እናዝንላትም። ምክንያቱም አሁን ላይ ለሃና ምንም አይነት ቦታ የላትም። በቃ ውጤቱ እራሱ እንደው እንደ ልጅ እንኳን የሆነ ነገር ይሰማታል። ሀና እኮ እውነት ለመናገር እንደው አባቷ በእርግጥ ምንም ነገር አያጎልባትም ግን ወይዘሮ ሜላት እንደዚያ መሳቅም ሆነ እንትን ማለት የለባትም። ውጤቱ በደረሰ ጊዜ ኦኬ ከእርግብ ጋር እርግብ ልጄ ነች ብላ ስለምታምን እሺ ከእርግብ ጋር ያላትን የልጅነት ወይም ደግሞ የእናትነት እንትን ስሜት ማለት ነው ደስ ብሏታል። ግን ደግሞ ይሄ እያለች አያሽ ወይ በማለት እንግዲህ የአንቺ ስህተት ነው በማለት ከሀና ጋር ስትሳለቅ ነበር ወይዘሮ ሜላት ማለት ነው ግን እሷን ብትሆን ሀናም ብትሆን መረዳት ነበረባት። ወይዘሮ ወይዘሮ ሚላት ሀና መረዳት ነበረባት ምክንያቱም እሷን ቤተሰብ ፈልጋል። ቤተሰብ የፈለገን ሰው ደግሞ በቃ አስበሽ ነበር ነገሩ ስላልሆነ እናስናለን የኔ ልጅ እሷ ነች ብላ ትንሽ ማጽናናት ነበረባት ማለት ነው። እና ዝም ብላ እንዳልሆነ ነገር ነው ዝም ያለቻት ማለት ነው። እና ወይዘሮ ሚላት በስተመጨረሻ እንግዲህ እርግብ ሀሰተኛ ልጇ እንደሆነች እና ትክክለኛ የእሷ ልጅ ሃና እንደሆነች ስታቅ ሃናን እንዴት ነው ይቅርታ የምት ጠይቃት እንዴት ነውስ፣ በሙሉ አይኗ ማየት የምችለው እንደዚህ የገፋቻትን፣ ያመነጨካቻትን የሰደበቻትን ልጇን እንዴት ነው በምን አይኗ ነውስ ማየት የምችለው የሚለው ነገር እጅግ በጣም ይናፍቅ። ያን ጊዜ እኛ ራሱ እንደው ሀና አትሄጂ ወደ እሷ ነው የምንለው እኛ ራሱ ተመልካች ራሱ እኛ ራሱ እንፈርዳለን። ምክንያቱም በጣም ለነገሩ ሀና በጣም ይቅር ባይ ልጅ ነች፣ ባይዘው ማለት ነው። ኖላዊ በጣም ጥሩ አድርጎ ነው ያሳደጋት። እና የቅር ባይነሽ ይቅር ትላለች ምንም ሳታረጓት እንኳን አስሬ እንኳን ይቅር ይታ ይቅርታ እያለች ትቀበላለች። ግን ሆኖም ግን ወይዘሮ ሚላት በኋላ በጣም ይጸጽታታል ከሀና ላይ ያደረገችው በደሉ ሁሉ ነገሩ ምናምን ነገር በጣም ነው የሚፀጽታት ብዬ አስባለሁ። እንግዲህ እነ ተምቹ እንዲሁም ደግሞ እና ሴር ትክክለኛውን ነገር ያወጣሉ። ያው ተምቹ ስተት ሰርቷል፣ ስተት ሰርቷል፣ ስተት በሰራው ልክ ደግሞ ትክክለኛውን ነገር ለማውጣት አሁን ላይ ይጋፈጣል ብዬ አስባለሁ። ከአሴር ጋር ሆኖ ለአሴር ነገሮችን አውርቶ አብረው ይጋፈጣሉ። እንዲሁም ደግሞ የሀና እውነተኛ ልጅ መሆኗ፣ እንዲሁም ደግሞ የገባችው እርግብ ሀሰተኛ ልጅ መሆኗል እነሱ በስተመጨረሻም የሚያሳውቁ ይሆናል። ዶክተሩም ጋም እንግዲህ የሰሩትን የሀሰተኛ ነገርም ቆይቶ ይጋለጣል ብዬ አስባለሁኝ። አሁን ላይ እንግዲህ ከሀና ጎን እንግዲህ ያው አያቷም ሄዳለች፣ መስፍኔም የለም። ሰላምዬ ከጎኗለች፣ አይዞሽ ብላ አጽናንታቻለች። ሰላምም እንግዲህ እህቷ እንድትሆን የምትመኘው ሀናን ነበር። እርግብ ስለሆነች እጅግ በጣም ተናዳለች። ምናሴ ችግር የለብኝም ሀናን እንደት ነው የተቀበልኳት ብሎ ስላሰበ ችግር የለበትም። ግን ስህተት አይደለችም ሀና ትክክል ነች። በቃ ይሆናል ብላ ሞክራለች። ካልሆነ ደግሞ ምንም ችግር የለውም። ስህተት አይደለም ይሄ በማለት ለእናቱም ሲመክር ነበረ። ግን ደግሞ አሁን ላይ ከሀና ጎን ያለችው እንግዲህ ከቤተሰቡ ውስጥ በእርግጠኝነት ሰላም ብቻ ይመስለኛል። መስፉኔም ከመጣ እሱም ከጎናው ይቆማል። አያቷ እንደሆነች አያቷን በቃ ልትወጣ ነው ልትሄድ ነው ማለት ነው። ሌላው አሴርና እንዲሁም ተምቹ እነሱ ያወጡታል ብለን ተስፋ እናደርጋለን። ውድ የቻናሌ ተከታታዮች ቤተሰቦች፣ በያላቸው በሰላማቸው የብዛልኝ መልካም ጊዜ ተመኘውላችሁ።